ሜካፑን ያዘሽ ትዬ ወላዲቷ ይህን ግመል ነው የምትመሲ። ግለተሽ ራሱ ይመስ ይህን ግመል የምትመሲ ሴትዩ ላስሪ ያለው ሰው ሲክስ ፓክ ያለው ሰው ቤተሰብ ካለሽ በዚህ ፊት እድለኛ ነች ትዬ እኔ አንድ ነገር ልንገርሽ። ይህ ፊት አንቺ ያለ ሜክአፕ ማለት ነሽ። ለካ ቻፒስቲክ ኳለ እኔ ምንም አልተቀባውም። እግዚአብሔር እኮ ታጠቢ፣ ካልፈራሽ ታጠቢ። እኔ አልፈራውም፣ ለምን እንቅልፌን ቢስ ደምለኝ እንጂ ፈርቻ አይደለም። የምር እንቅልፍ ራሱ ሸሸሽ አይደለ? ፊትሽን እያየ ወይኔ ሲሆን እራት አትወርድብኝ፣ በእናትህ ተው። ግን እሷን የሚያገባ ሰው አለ እሺ፣ እሷን ጺን የሚያገባ ሰው አለ አስገበርሻለሁ። ግስት አንቺ አንቺ የደረደርሻቸውን ስታንዳርድ ሪስፔክት አድርጎ የሚያገባሽ ሰው ካለ ደስ ይለኛል፣ አጣብስሻለሁ ዳርክ እኔ ምን ያህል ሴት ቢጠማችሁ ነው? ቆይ ክርስቶስን ሲዬ እስኪ አንድ ጊዜ ቁም። ቢሼፕ ካለሽ፣ ይኸውልህ ቁምጣ ነው የለበስኩት። ለዛ ነው የማልቆማሽ። ትንሽ እያስቸገረ ስለሆነ ነው። አንድ ጊዜ ካሜራውን ራጋ አርጊልኝ። ትንሽ እየራቅ ትንሽ እየራቅ ጃኒን ነው የምትመስል፣ ጃኒን የሚመስል ፊት ይዘሽ መቶ ሺህ ብር ደፍረት፣ ኬት ነው ያመጣሽው? ማን ነው ይዞሽ ያለሽ? ጃኒ ማነች? ረ ጃኒ ታምራለች። ክርስቶስን ጃኒ አታምራለሽ። ፊቴ ላይ ምንም የተሰራሁት ነገር የለም። እሺ፣ ፊቴ ላይ ምንም አልተሰራው እኮ ናቹራል ፊት ከሆነ እያየንሽ፣ ማስታጠቢያ ና ጆጋ አምጥተሽ እንደዚህ ታጠቢ፣ ቀላል ነገር ከሆነ

ያው ላትሳደ ማርያምን ስነስርዓት ያዘ። ለሰው ለሰው ልጅ ሞራል መጨረቅ አለበት። ገባ ካልክ ማርያም፣ እሺ እሺ፣ አሁን ታጠብልኝ። አልታጠብም። ማርያምን ማርያም አስወጣኝ፣ ማውጣት ፈልጋለሁ። በዚህ ፊት ጀላ ነው ብሎ እራሱ አሽቀንጥሮ አለማስወጣቱ ቲክቶክ እኔን አንድ ነገር ነው፣ ጀላ ፊት ውረጂ